ካለብ ገና ለገና ሎሊት ይህን ቤት ገዝተዋለች ብሎ ፍልሰስ ብሎ ሶፋ ላይ ተቀምጦበታል። ዳዊት ከክላሱ ሲወጣ ካለብ ሶፋ ላይ ቁጭ ብሎ ያገኘዋል። እናም እንዴ ምልት ስራ መጣክ ምን እያደረክ ነው? ደግሞ ለምን መጣክ ብሎ ስጠይቀው እንዴ ለምን ጠይቀኛል? ከአሁን በኋላ ኮ አንተ ስለዚህ ቤት ምንም የሚመለከተኝ ነገር የለም። ለምንድን ነው የምጠይቀኝ? አያገባህም። ብመጣ ባልመጣ፣ ብቀመጥ ባልቀመጥ፣ ከአሁን በኋላ በፍጹም ልትናገረኝ አይገባም ብሎ ሲለው ዳዊት ደግሞ ምን እያልክ ነው ያለኸው ስለምንድን ነው የምታወራው? አልገባኝም። ለምንድን ነው የመጣኸው እያልኩህ እኮ ነው። ደግሞ መምጣትም ካለብህ ግደታ የሉሊት ፍቃድ መኖር አለበት። እሷ በሌለችበት መጥተህ ነው እንደምትቀመጠው? ሲጀመር በፍጹም ከዚህ ቤት መምጣት አልነበረብህም ብሎ ሲለው ዳዊት ከአሁን በኋላ አንተን አይመለከትህም። ይህ ቤት የራሴ ቤት ነው። ስለዚህ ከአሁን በኋላ አንተ ሳትሆን መናገር ያለብህ እኔ ነኝ የምናገረው እናም ደግሞ ከዚህ ቤት አንተ ነህ የምትወጣው ብሎ ሲለው ዳዊት አሁንም ጠጋ አለና ወደ ካለብ፣ ምን እያልክ ነው ያለኸው? ምን እየተናገርክ ነው ያለኸው? አንተ ነህ ትናንትና በተገዛ ቤት መጥተህ የምትናገረኝ ተናገረኝ፣ የቤቴን ቤቴ ነው። እናም በፍጹም ይህን ነገር ልትናገረኝ አይገባ። ስለዚህ ውጣ፣ ክፉ ነገር ሳይፈጠር፣ ወይም በመካከላችን ከዚህ የባስ ነገር ሳይፈጠር መውጣት አለብህ ብሎ ሲለው ካለብም በፍጹም ከዚህ ቤት አንተ ልታስወጣኝ አትችልም። ይልቁንስ አንተ ኮተትህን ይዘህ ከዚህ ቤት ወለቅ ብለህ ውጣ። ካሁን በኋላ ስለዚህ ቤት አይመለከትህም። ይህ ቤት የኛ ቤት ነው። ሉሊት ገዛችው ማለት እኔ ነኝ። ስለዚህ እኔና ሉሊት አንድ ስለሆንን በፍጹም አንተ ልትናገረኝ አይገባም። ካሁን በኋላ ደግሞ ብዙ ጊዜ ታየኛለህ። እናም ይልቁንስ አንተ ከዚህ ቤት ውት ብትወጣ ይሻላል ብሎ ሲለው፣ እንደዛ ነው የምትለው እያለ እየተጫጫሁ እያለ ድንገት ሉሊት ትመጣለች ማለት ነው። ሉሊት መጥታ እንዴ አለም ምን እየሰራህ ነው? ማለት ለመመጣክ ስትለው፣ ምን ጭራሽ ለመመጣት ትኛለሽ? እንደ እንደመጣም አትፈልጊም አይደለ? እኔን ስላየሽን ደስተኛ አይደለሽም አይደል? እያለ ይጮህባታል። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻኔል የቤተሰቦች እንኳን በደህና መጣችሁ፣ ስለመጣችሁ ከልብ አመሰግናለሁ። እነዚህ የቻኔል አዲስ ከሆናችሁ ደግሞ ላይክና ሰብስክራይብ እያደረጋችሁ፣ ነባሮች ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ዳዊት እና ሎሌት ካለብ እና ሎሌት እየተጨቃጨቁ ነው። ለምን መጣ ትይኛለሽን? እንዴት እንደዚህ ትይኛለሽ? እኔን ስላየሽ ደስተኛ አይደለሽም አይደል? እኔም በማየትሽ አልተደሰትሽም። እኔም በማየትሽ ከፍቶሽ አላደል አይደል? ዳዊትን ነው የምትፈልገው አይደለ? ዳዊት ነው ሚስጥረኛሽ። እኔማ ምን ሚስጥረኛሽ ነኝ? ድሮ ድሮ ከኔ ጋር ነበር ሁሉን ነገር የምታወሪው አሁን ግን ሁሉ ነገር ተቀይሮ ሚስጥረኛሽ፣ ሁሉ ነገርሽ፣ ጓደኛሽ ዳዊት ሆኗል። እናም ከአሁን በኋላ በእኔና በዳዊት መካከል አንዳችን መምረጥ አለብሽ፣ ወይሱ ምረጭ፣ ወይኔ ምረጭ፣ ያለበለዚያ በእንደዚህ ሁኔታ አንቀጥልም ብሎ ሲላት ምን እያልከ ነው ያለኸው ካልብ? አልገባኝም። ስለምንድን ነው የምታወራው? እኔ ሊገባኝ አልቻለም ስትለው እሱም አሁንም እኔ እየነገርኩሽ ነው ያለሁት ሚስጥረኛሽ፣ ሁሉ ነገርሽ ዳዊት ሆኗል። እኔን በማየትሽ ራሱ ደስተኛ አይደለሽም። ጭራሹንም ለምን መጣ እያልሸኝ ነው። ስለዚህ በእኔና በዳዊት መካከል አንዳችንን መምረጥ አለብሽ። ያኔ ምረጭ፣ የዳዊትን ምረጭ። ስለዚህ ካሁን በኋላ እኔ ከአንቺ ጋር ምንም አይነት ግንኙነት አይኖረኝም። ምክንያቱም ድሮ ቀርቷል የኔና አንቺ ፍቅር ሲላት፣ ካል በምን እየጠረጠርከኝ እንዳለህና በምን ላይ እያቆንከኝ እንዳለ ሊገባኝ አልቻለም ምንንና ምንን ነው የማወዳድረው? ወይስ ማንን ከማን ነው የምመርጠው? ምን እያልከ ነው ያለው? ምንን ከምንድን ነው የምታገናኘው? ብላ ስትለው ገብቶሻል? የሚያሸኩ ያ እኔ ምረጭ፣ ያ ዳዊት፣ ያ እኔ ከዚህ ቤት ሲላት፣ እባክህን ዳዊት ከልብ ተረዳኝ። እኔ ዳዊት በከፋኝ በቸገረኝ ብቻዬን በሆንኩበት ሰዓት አብሮኝ የሆነ ሰው ነው። ስለዚህ እኔ በፍጹም እንደዚህ ነው ልለው አልችልም ስትለው እንግዳው እንደዛ ከሆነማ እሱ መምረጥሽ ነው ማለት ነው። በቃ ተው ብሎ ትቷት ይወጣል። እሷም እየተከተለችው መንገድ ላይ ድረስ ሂዳቶ አብረው ተከትሎ ትሄዳለች። ከልብ ከልብ እያለች ከስር ከስሩ እየተከተለች ትሮጣለች። እናም እንደ ልንገድ ደረስ ስትልበትና እጁን ያዝ አድርጋ ወደ እሷን ልጅ ታደርገውና ካለም ምን እያደረክ ነው ያለኸው፣ እያደረክ ያለኸው ነገር በፍጹም ሊገባኝ አልቻለም። እባክህን ተረጋጋ፣ ተረጋጋና እናውራ ስትለው እሱም በፍጹም ከሆነ በኋላ የማውራበት ነገር የለኝም። አንችም ካልን መርጠሻል፣ ስለዚህ ማለት የዳዊትን መርጠሻል። ዳዊትን ስለመረጥሽ በቃ በዚሁ ቀጥይበት፣ የኔና ያንቺ ግንኙነት ከዚህ ላይ ያበቃለ፣ ሲላት ቆይ አንተ እኔን በዳዊት እየጠረጠርከኝ ነው ማለት ነው? በቃ አሁንም ድረስ እኔን ተጠረጥረኛለ? እኔና ዳዊት እኮ ምንም አይነት ግንኙነት የለንም። የከፋኝ የጨነቀኝ ብቻዬን በሆንኩ ሰዓት አብሮ አብሮኛለ፣ አይዞሻለኝ፣ ሰው ነው እንዴት ብዬ ነው ከዚህ ቤት ውጣ እምለው ትናንትና በገዛሁት ቤት በቤታቸው፣ እንዴት ብዬሽ ነው ውጣ የምለው? እንዴት ብዬሽ ነው ውጣ የምለው? እስኪ ንገረኝ። ያምሃል እንዲህ ብላ ስጮበት በቃ እሱን መርጠሻል፣ በቃ ቀጥሎበት ሲላት፣ አንተ ያምሃል፣ ጤነኛ አይደለህም። በቃ ከአሁን በኋላ እኔ እናንተ ልንግባባ አንችልም። የማቀኝ ይመስለኝ ነበር፣ ነገር ግን አላቀህም። በቃ እኔ ዳዊትን ውጣ ልለው አልችልም፣ ምክንያቱም ይህን ቤት ትናንትና ነው የገዛሁት። እናም በፍጹም ውጣ ልለውም ስትለው እሱም ተናዶ ይለያያሉ። በሌላ በኩል ኤልሳ ከቤት ቁጭ ብላ ነገር ወደዛ ወደዚህ እያመሰች ቁጭ ብላ ነበር። እናም ይህ ነገር ሲፈጠር በጣም ደስተኛ ነበረች፣ ምክንያቱም ቤቱንም ልሸጠው ያሰበችው እና የሸጠችው ይህ ነገር እንዲፈጠር ነው። ስለዚህ ያሰበችው ነገር እየሄደላት ነው በነገር በኩል በነገሩ በኩል እየሄደላት ነው። ነገር ግን እሷ የምትፈልገው ነገር እየሆነላት አደለም። እናም ሎሌት ከካለብ ጋር ተለያይታ ወደ ቤት ስትመጣ ኤልሳ ሶፋ ላይ ቁጭ ብላ ስለነበረ ካለብ እኮ በእናትሽ ልክ እንደ ህፃን ልጅ አድርገዋል። አንዳንድ ጊዜ አስተሳሰቡ የህፃን ልጅ ነው። ምን እንደምን እንደነካው አላውቅም። ለምንድን ነው እንደዚህ የሚያደርገው ስትላት ዩልስ ደግሞ ምን እያልሽ ነው ያለሽው? ለምን መናገር የምትፈልጊውን ነገር በግልጽ አትናገድም ስትላት ገብቶሻል፣ ምን ለማለት እንደፈለግኩኝማ ያው ካለብ አንዳንድ ጊዜ ላይ አስተሳሰቡ እንደ ህፃን ልጅ ነው ስትላት ቆይ አንቺ ለምን የምታውቂው ነገር ካለ አትናግሪኝም? ስትላት እንዴ ለምን ነግርሻለሁ? አንቺ መድረስ የራስሽ ፈንታ ነው። እኔ ካልብን አውቀዋለሁ ክድሮ ከድሮ ከህፃንነት ጀምሮ እና አስተሳሰቡ የህፃን ልጅ አስተሳሰብ ነው። ለምን እንደዚህ ያስባል? ለምን ዳዊትን በዚህ ደረጃ ይጠለዋል? ትላት አለች እና እሷም ደግሞ ሉሊት ዳዊትን ጠልቶት አይደለም፣ ነገር ግን እሱ ከአለም ማለቴ ስለሚወደኝ እኔም ማጣት ስለማይፈልግ ነው እንደዚህ የሚያደርገው ስትላት አረ፣ እባክሽ አትሞኝ። አንቺን ቢወድሽ እና አንቺን የሚያፈቅርሽ ቢሆንማ እንደዚህ አያደርግም። እድል ስለማይወድሽ ስለማያፈቅርሽ እንጂ የሚወዱ ሰው እኮ እንደዚህ አያደርግም ትላታለች። አንቺ መናገር የምትፈልጊው ነገር ካለ በግልጽ ንገሪኝ ያለ በለዚያ ዝም ብለሽ የማይሆን ነገር አታውሪ ስትላት፣ አይ እንግዲህ ካልገባሽ ተይ፣ ከገባሽ ገብቶሻል ብላ ሌሊት ትታ ትሄዳለች ማለት ነው። ከዛ እሷ ትታት ስትሄድ እንደገና ልዕልት ትመጣለች ማለት ነው። ልዕልት እስከ ዛሬ ድረስ ለሎሊት ነበረ ስታግዝ የነበረው ነገር ግን አሁን ዳዊትን ማግኘትና ዳዊትን የራሷ ማድረግ ስለምትፈልግ የዳዊትንና የሎሊትን ቀረቤታ ስላየች ዳዊት ለእሷ መስገውንም ቢሆን ጥሩ ፊት እንደማይሰጣት ስላወቀች በግድ የራስ ያደርገዋል ይሆላ አስባለች ማለት ነው። እናም ከኤልሳ ጋር ኤልሳ ካሁን በኋላ እኔ እናንች አብረ መስራት አለብን ግን ምን እናድርግ፣ የሆነ ነገር ማድረግ አለብን ስትላት፣ ኤልሳ ደግሞ ይህን ነገር ስለምትፈልገው እና ይህን ነገር በጉጉት ስጠብቀው ስለነበረ እንዴ ልዕልቴ አሁን ገና ይህን ተከፈተ እና ስትላት፣ በቃ ምንድን ነው ማድረግ ያለብን ስትላት፣ አይበቃ የምንወዳቸውን ሰዎች በእጃችን ለማስገባት የፈለገውን ነገር ማድረግ እንችላለን ወይም መስራት እንችላለን ስትላት እና እኔ ካለብን ለራሴ ለማድረግ አንቺ ደግሞ ዳዊትን ለራሴሽ ለማድረግ ሊያስተምሩት ማንናማ ማንና ማ ኤልሳ እና ልዕልት ሊስማማ አልቻሉም። ምክንያቱም ኤልሳ የምትፈልገው ካልብ የራሷ እንዲሆን ነው። ልዕልት ደግሞ የምትፈልገው ዳዊት የራሷ እንድሆን ነው። ለምሳሌ አሁን ኤልሳ ካለብ እንደ ራሷ ካደረገች ዳዊት ወደ ማ ይሄዳል፣ ወደ ሉዲት ይሄዳል ለማለት ነው። ስለዚህ ሁለቱ እዚህ ላይ ተለያይተዋል። ኤልሳ ካልብን ትፈልጋለች፣ ልዕልት ደግሞ ዳዊትን ትፈልጋለች። ስለዚህ ያላቸው አማራጭ መለያየት እና መጣላት ነው። ሁለቱ አሁን ግብግብ ገጥመዋል። ልዕልት ተነስታለች። ማንም ካሰብኩት እና ካቀድኩት የሚመልሰኝ የለም፣ ዳዊትን የራሴ ያደርጋለሁ። እኔ ከአሁን በኋላ የምሰራው ከልብና ሉሊት አንድ ላይ እንደሆኑ እና ወደ ፍቅራቸው እንደሚመለሱ ነው ስትላት ለኤልሳ። ኤልሳ ደግሞ ብድ ነው ያለችው። ጨርቋን ልጥል ምንም አልቀራትም። እንዴት እንደዚህ ታደርጋለሽ እኔ ካለብን ለራሴ ለማድረግ ነው እየሰራ ያለሁት። ስለዚህ ካለብን ለሎሊት እንዴት አሳልፈች ትሰጭብኛለች? ስትላት፣ እሷ ደግሞ ዳዊትንና ሎሊትን ማቀራረብ አልፈልግም። ምክንያቱም ዳዊትና ሎሊት ተቀራረበ ማለት እኔ ጭራሽ አላየውም አላገኘውም። እናም እኔ ማድረግ ያለብኝ ሎሊትና ካልብ አንድ ላይ እንደሆኑ ነው በሚለው ሁለታቸው ተለያይተዋል ማለት ነው። እናም መጨረሻው ምን ይሆን? ይስማማሉ አይስማሙም? ማን ያሸንፍ ይሆን የሚለውን በሚቀጥለው የምናየው ይሆናል ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ድራማው ያለቀው ሁለቱ ተፋጠው ነው። ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። እያላችሁን በሰላማችሁ እያሉ ለቻናሌ አሁንም አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቴንኪ ዩ ሶ ማች